ኮሜንት ላይ ሶስት ስለሆኑ ለአራት እንገባለን ወይ? አይ እኮ ተቀበለልኝ። ይገርታ ሱፌን እያሳየኋቸው እናንተ ከዛ ላኩል ለበለባችሁኛ። ከነሱ ጋር እኮ ነው የገባው በላቸው ምንድን ነው? አሸነፉት ወይስ ሰጠንልኩ? አዎ ሰማው፣ ሰማው፣ ሰማው። አይ ጥሩ ናችሁ፣ ጥሩ ናችሁ። ቁምና ዝና እንዲህ ነው እንግዲህ። አይ ነው አንዳችሁ ደስ ይለኛል።

ክፋ ያሰማን ክፋ ያሳመዳን ዛሬ በደስታ አንጨርስ። የማይሆነው ሆነ፣ የማይደፈረው እዚህ ቤት የገባው የተባረከ ነው።

ይሄ ምንድነው የከፈተው? ፋሚሊያንስ እስቲ ሚዚክ የሚል አለ። አታች ኢናት መሲ ከዛ ሳውንድ ኢፌክት የሚለውን ልክ ይሁን። ከዛ ኦፋር ጊዜ ናው የማን ሰርግ ነበር? ኧረ ሰርግ ላይ አልነበርኩም የራት ግብዣ ነበር መሲ

አቤት አቤት፣ ወይዬ እዛ እኮ አባን ሲጠብቅ ነው። እኛም አባን የተጠ ነው። አሀ አረ ከእኔ ጋር ማታው እቺ ያማልን አልመጣ አልመጣለ ብለሩንኩኝ አ እንዴ፣ አንድ አንድ ቀን ስራ ይኖራል። እሺ፣ እንዴ ነው ምንድነው? ሪማች በል ኖ ኖ ብሩክ፣ አንተ ነክ ብሩክ፣ ኔትወርካችሁ ግን ችግር አለበት መሰለኝ። እሺ እናንተ ላኩ ብሩክ፣ ጋደም አቋርጠው ራሳችሁ የላኩ ኔትወርካቸው ችግር አለ። ብሩክ ላኪው የተርጓጅ ያስቸግራል ግን ሱፍሽ ያበደ ነው። ወደ ያራዳልች በጣም በጣም ቪዲዮ እንደማይቸው ደግሞ ያበደ ነው። ቀን ሰዓት ነው? ጠዋት ነው እ አረባክ እሺ፣ ላክልን ብሩክ፣ ላክ አኔ ልክ ያለው ኔትወርክ እያስቸገረኝ ነው። የሱ ኔትወርክ አይሰራም። የት ነው የምትኖረው? ጀሙን፣ እሺ ወጣ ገባ ወይ ወጣ ገባ ይመቸን ይመቸን ይመቸን። የኛ ፋሚሊዎች ይመቻችሁ። እንዴት ነው? ባንዳቱ መርፈኛችን ተስፋችን ምንድን ነው? በጣም ቆንጆ አርሰናል ኮች ነው ማ አብሽር፣ አብሽር። አረ ዞላ ዞላ፣ በሰርጌ ነው ዞላ በዚህ ወይኔ ቅጫቸው ዞላ ዞላ በት ቅጣት እየተባላችሁ ነው። ቲሪ ነው ና ጣም ና ቤት ድረሽ የአባት አምላክ ሰርግ ያድርግ። ካንተ ጠርቼሽ መስሎኝ ሰርግ ላይ የራ መርዶ ሻወር መቀጣት የለባትም። እዚ ቲክታክ ላይ አስቁሙ። ሴት ምትቀጣ ካለች ራሱ አቁሚ ብሎ ተቆጣት። እሱኮ ጥሩ ሀሳብ ነው። እንዴ መጣ። አንቺ የምርሽን ነው? ደንብ ወደፊት አር አይንሽ ጋር አርጊ ከዚህ በላይ ነው። አዎ ትንሽ በደህና ፖይንት ካልሆነ አታውልቅልንማ። መጣ አየሽ ፋሚሊ አንስቲ ያሳዩናል። የናዝሬቱ ኢየሱስ

እንደው እንደዚህ ዝም ብዬ ማላዊ በጣም ነው ማመሰግነው። የኔ አባት እንደው የተባረከ ሰው ነህ። እንደው እኔ ራሴ ጋር ልጨዋወት ነው ልምጣ፣ ልላክላቸው ለዛ ነው።